ቴሎስ ደራሲ ናሁሰናይ ጸዳሉ ክፍል 17 ጥቅምት 1994 ዓ.ም ታቤል ተጠልፎ ከተወሰደ በኋላ ለ45 ቀናት በተዘጋ ቤት ቆየ። በመጨረሻም የእናቱን በአደጋው መሞት ሲሰማ ሀዘኑን መቆጣጠር አልቻለም ነበር። እራሱን ከግድግዳ ጋር እያጋጨ ሲያለቅስ ጭንብል ያደረጉት ሰዎች ታቤል የበለጠ ራሱን እንዳይጎዳ እጅና እግሩን ይዘው ወደ ውጭ አወጡት። ታቤል ከ45 ቀናት በኋላ ራሱን ከተዘጋበት ቤት ወጥቶ ከትልቅ ውቅያኖስ መሃል ባለች መርከብ ውስጥ አገኘውና ተዝለፍልፎ ወደቀ። በዚህ ጊዜ በቦታው የነበሩ ሰዎች ተደናግጠው መሯሯጥ ጀመሩ። ለመተንፈስ አየር እንዳጠረው ስላወቁ ወዲያው ኦክሲጅን አምጥተው ገጠሙለት ከትንሽ ጊዜ በኋላ ከገባበት ሰመመን ነቅቶ ዙሪያውን ይመለከት ጀመር። መርከቧ ወደ ምስራቅ እየተጓዘች ነው። ሰዎቹ እነማን እንደሆኑ አይወቅ እንጂ ከአሜሪካ አውጥተው ወደ ሌላ ቦታ እየወሰዱት እንዳለ ተረድቷል። እንደ ነቃ ሲያዩ ወዲያው ወደ አንድ ክፍል አስገቡትና እጁንና እግሩን አስረው ወንበር ላይ አስቀመጡት። ወደ ኋላ ተመልሶ የተፈጠሩትን ነገሮች ማሰላሰል ጀመረ። የመጨረሻ የጠለፉት ቀን እሱን የሚመስል ሰው ወደ ፎቁ አስገብተው ፎቁን እንዳፈነዱና ሞቷን ሊያስብሉ እንደሚችሉ ጠረጠረ። ከዚህ በላይ ግን ያበሳጨው እናቱን መግደላቸው ነው። በሀሳብ ተውጦ እያለ ድንገት አንዲት ሴት ከጨለማው ወታ እሱ ወደ ተቀመጠበት ወንበር ቀረበች። ምንም እንኳ ታቤላ አፉ የታሰረበት ቢነሳለትም ምንም ሊል ግን አልደፈረም ነበር የመጣችው ፈረንጅ ታቤልን እያየች ምንም ሳትለው ማልቀስ ጀመረች። ታቤል ስለተፈጠረው ተፈጠረው ነገር አዝናለሁ። እናትህ ጥሩ ሴት ነበረች። ሴትየዋ አንድ ፎቶ አቀረበችለት። ሕፃን ልጅና ፈረንጅ ይታያሉ። ሕፃኑን ሊያውቀው አልቻለም። ፈረንጇ ግን አሁን የምታወራውን ሴት ትመስላለች። ታቤል ግራ ተጋባ። አያው አልመለሰላትም። ታቤል ይህ ፎቶ ከ31 ዓመት በፊት እኔ እናንተ የተነሳን ሆኖ የበለጠ ግራ ተጋባ። ሌሎቹም የልጅነቱን ፎቶዎች አመጣችና ከፊቱ ባለው ጠረጴዛ ላይ ያስቀመጠቻቸው። ምን ያህል ስትከታተለው እንደነበር በፎቶዎቹ አማካኝነት ተረዳ። ግን ማን እንደሆነች እና ለምን እንደምትከታተለው ጭራሽ አያውቅም። የህይወትህን እውነት ወደምታገኝበት ቦታ እየወሰድሁህ ነው። ከጥቂት ቀናት በኋላ ትልቅ መልካም ዜና ትሰማለህ ብለው ጥላው ወጣች። ጠባቂዎቹ ታቢልን ወደ ሌላ ክፍል አስገብተው እንዲተኛ ያደረጉት፣ ቀድሞ በነበረበት ክፍል ለቀናት ወለል ላይ እየተኛ ስለነበር አሁን ያገኘው አልጋ ከአዘኑ ጋር ተደምሮ ከተኛበት ለመንቃት አልፈለገም። ለነገሩ ለምን ይነሳል? እናቱ የለች፣ ስንት ዘመን የለፋለት ሥራው የለ። ለካ ሰው ከእንቅልፉና ከአልጋው የሚነሳው ስለነጋ ሳይሆን ተስፋ ስላለው ነው። ከአልጋው ተነስቶ ምን ይሰራል? ይህች ምድር ያለ እናቱ ሊንዳ ባዶ ነቻ። ማንም ሰው እኮ ትርጉም የሰጠው ነገር አለሙ ነው። ሊንዳ እናቱ፣ ጓደኛው፣ መካሪው፣ አጫዋቹ ለደረሰበት እና ላለበት ማንነት ምንጭ ናት። ታቤል እሷን በማጣቱ ሊሸከመው ያልቻለው ከባድ ድባቴ ውስጥ ገብቷል። በተጨማሪም ባለፉት አርባ አምስት ቀናት ያሳለፈው ሁኔታ ዘግናኝ ነበር። ያ በምቾት ጥግ ይኖርና ዓለምን በመዳፉ ሲያሽከረክር የነበረ ሰው ዛሬ በጠባብ ክፍል ተወስኗል። ቆይ እንዴት እሱን የመሰለ ሰው ሲጠፋ ሀገር ዝም ትላለች? እሱን የመሰለ ሰው ሲሰወር መንግሥት እንዴት ዝም ይላል? እጅጉን ግራ ተጋብቷል። ከሁለት ቀን በኋላ ከአሜሪካ ፕሬዚዳንት ጋር ትልቅ ስብሰባ የነበረው ሰው ሲጠለፍ ታላቋ ሀገር እሱን ማግኘት እንዴት ተሳናት? ሁሉም ነገር እንዳያስበው እንዳይገምተው ሆነበት። መርከቧ ከቀናት በኋላ ወደ መዳረሻዋ እየተቃረበች ነበር። አሊሰንም ለታቤል ሙሉ ማብራሪያና ገለጻ እንድታደርግለት ትዕዛዝ ስለተሰጣት ታቤልን በደንብ ለማውራት እንዲመቻት ካለበት ክፍል ወደ ላይኛው እንዲወጣ አስደረገች። ሁሉም ነገር ከመርከቡ ላይ ተሆኖ ይታያል። ታቤል ወደ ላይ እንደወጣ ከሩቅ ወደቡን ተመለከተ። አሊሰንም ወደ ታቤል ያየች የታዘዘችውን መንገድ ጀመረች። ታቤል ባለፈው ያሳየው ፎቶ ብዙ ጥያቄዎች እንደፈጠረብህ አውቃለሁ። ዛሬ ህይወትህን ምስጢሮች አሳውቀሃለሁ። ከዚያ በላይ ራስህን እና ማንነትህን እንድታውቅ ረዳሃለሁ አለችው። ታቤል የሊንዳ ንግግር ትዝ አለው። ስትመክረው ደጋግማ የእውቀት መጀመሪያ ራስን ማወቅ ነው ትለው ነበር። ዛሬ ትልቅ እውቀት የሚያገኝበት ቀን ነው። ታቢል እስካሁን ድረስ ህይወትህም ሙሉ እየተዋሸ ነው እዚህ የደረሰው። የምትሰራው ስራ፣ የተነገረ ነገር በሙሉ ሀሰት ነው። ሊንዳ እውነተኛ እናትህ፣ ሚልተንም አባትህ አይደለም። አንተ የምስኪን ኢትዮጵያዊ ልጅ ነህ። አባትህ አሁን የምትሰራው ጥናት የተሞከረበት ሰው ሲሆን በአሜሪካ ለአምስት ዓመት ኖሮ ወደ ኢትዮጵያ ተባሯል። ወደ ሀገሩም ኢትዮጵያ ሲመለስ እሱን ማግኘት ስላልቻሉ ነበር አንተን ይዘን እንድንመጣ የተላክ ነው። ባለፈው አቅፍ የተነሳሁትን ፎቶ ያሳየው ለዚህ ነበር። እናት እንድትሆን የተመረጠችው ሊንዳም አስገድደዋት እውነተኛ ማንነቷን ሳትነግርህ ደብቃ ለዓመታት ቆይታለች። እሷም ቢሆን ወደ ሀገሯ እንዳትመለስ እና ቤተሰቧን እንዳትገናኝ ታግዳ ስለነበር ነው ለአንተ ወላጆች ሞተዋል ብላ ስትነግርህ የነበረው። ታቤል የምነግርህን በሙሉ ላታምነኝ ትችላለህ። ኢትዮጵያ ስትገባ ግን ራስህ መርምረህ ታረጋግጣለህ። ለአንተ ብለን ለዓመታት ብዙ ስራ ነው የሰራ ነው። እንደነገርሁ ይህን ሁሉ የሚያዙኝ አለቆቼ ጥልቅ የስለላ ጥበብ ያላቸው ሰዎች ናቸው። የመጨረሻ ቀን እራሱ አንተን ለማዳን ተብሎ አሳዳጊ ሊንዳ መታ እንድታስወጣ ለማድረግ ታስቦ ነበር። በኋላ ግን ከአለቆች በመጣ አስቸኳይ ትዕዛዝ አንተን በሌላ ሰው እንድንቀይረ ተደረገ። አለቆች ጥቃቱን ካደረሱት አሸባሪዎች መሪ ጋር ቀድሞ ተደራድረው አንተን ተክቶ የሚሞት አንድ አሸባሪ ሰጥተውን ስለነበር እሱን አንተን እንዲመስል ሰርጀሪ ሲሰራና ሲሰለጥን ነበር የአለቆች ሐሳብ አንተን ማስመለጥ ብቻ ሳይሆን ሁሉም ሰው ሞቷል ብሎ እንዲያስብና አንተን እስከ መጨረሻው መከታተል እንዲያቆሙ ማድረግ ነው አለችው ፊት ለፊት እያየች። ታቤል የሚሰማውን ነገር ተረት ነው ብሎ ማመን እንጂ እንደ እውነት አድርጎ መቀበል አልፈለገም። ይህን ሁሉ አመት የውሸት ነው የኖርሁት ብሎ እንዴት ይቀበል? ታቤል አሁን ማተኮር ያለብህ የጀመረው ጥናት ላይ ነው በመጨረሻ ይዘው የነበረውን የጥናት ውጤት አብረን ስላመጣ ነው። በምትሄድበት ቦታ ተቀጥለዋለህ። ከአሜሪካ የሚበልጥ የምርምር ተቋም ተገንብቶልሃል አለችው። ታቤል ግን አሁንም ጥያቄ የነገረችው ተረት ላይ ሳይሆን የተፈጠረው ነገር ላይ ነው። ታዲያ ይህን መስራት ከቻላችሁ የሽብር አደጋ እንደሚደርስ እያወቃችሁ ለምን አላስቆማችሁትም? አንቺ እስካወቅሽ ለምን ለመንግስት አልተናገርሽም? የኔ ህይወት ከሺ ሰዎች ህይወት ይበልጣል? እናቴን አሳጥቼ ይኖራሉ አለ በቁጣ! አሊሰን እንዴት ብላ ይህን የማደርገው ላንተ ሳይሆን ለእናቴ እና ለልጄ ነው ትበለው። አሁን ደግሞ ልጇ አግብታ እርጉዝ እንደሆነች ታውቃለች። የእሷ ሀሳብ ከአሳዳጆቿ ጋር በተስማማችሁ መሰረት ታቤልን ካመጣችበት መልሳ እናትና ልጇን ነፃ ማውጣት ነው። ልክ ነህ ታቤል፣ የአንተ ሕይወት ከሺዎች አይበልጥም። ግን ለመንግስት ባሳውቅ ኖሮ አሸባሪዎቹ ቀድሞ ጥቃቱን ይፈጽሙና አንተም ሆነ ሌሎች መጎዳታቸው አይቀርም ነበር። ደግሞም እነ ሚልተን ጥናቱ እንዳለቀ በፕሬዚዳንቱ ፊርማ እንድትገደል ተስማምተው ስለነበር አንተን የግድ በዚህ መንገድ ማዳን ስለነበረብን ነው። ግን እንድትሞት የወሰኑብ ሚልተን እና ሎረንስ ዋሽንግተን በፔንታገን ስብሰባ ውስጥ እንዳሉ በአሸባሪዎች ጥቃት ተገድለዋል። ታቤል የአባቱን ሞት እንደ ቀልድ ስትነግረው እና እናቱን አሳዳጊ እያለች ስታወራው ማመንና መቀበል አልቻለም። ለካስ ሰዎች የምንሰማው እና የምንቀበለው የኖርንበትን እና ያለፍንበትን መንገድ ብቻ ነው። ለረጅም ሰዓት ጸጥታ ሰፈነ። የምትነግረውን ባይቀበልም ከቀን ወደ ቀን የነገሩን ፍጻሜ ለማየት ራሱን ማስገደድ ጀመረ። ከአሊሰንም ጋር ለሳምንታት በመርከብ ተጉዘው ከአሜሪካ በአውሮፓ አድርገው በግብፅ ስዊዝ ካናል አቋርጠው ሱዳን ፖርት ደረሱ። ሱዳን እንደገቡ አሊሰን ሌሎችን ሰዎች በዚያ በስሟ በተከፈተው ድርጅት አካባቢ እንዲቆዩ አድርጋ ታቤልን ከኢትዮጵያዊ ደህንነት ጋር ይዛ ወደ ሁመራ ስትደርስ ሌላው ደህንነት ተቀላቅሏቸው ለአራት መስፍን ወደሚገኝበት ደብረ ዳሞ ገዳም አቀኑ። ክፍል 17 በዚህ ተጠናቀቀ። ክፍል 18 ደብረ ዳሞ ገዳም፣ እሁድ ጥቅምት 25 1994 ዓ ም መስፍን በገዳሙ ዙሪያ ሰፍረው ከሚገኙ የድንጋይ ካብ ቤቶች በአንዱ ምስጢራዊ ጎጆ ውስጥ ተክዞ ተቀምጧል። ጎጆዋ የእሱን የአመታት ምስጢሮች የያዘች ናት። ምንም እንኳ የመስፍኑ ውሎ አዳሩ በገዳሙ ውስጥ በማስተማር እና አንዳንድ ስራዎችን በማስተባበር የተጠመደ ቢሆንም ከአሊሰን ጋር የሚያወሩት ጉዳይ ሲኖራቸው በሰጠችው የሳተላይት ስልክ የሚገናኘው እና የሚያወራው እዚህች ጎጆ ውስጥ ነበር። ከገዳሙ አካባቢ ስለማይጠፋ የአካባቢው ነዋሪዎችም እንደ መነኩሴ ይቆጥሩታል። ዛሬ ለመስፍን የህይወቱ ብዙ ጥያቄዎች የሚመለሱበት ቀን ነው። ይህችን ቀን ለረጅም ዓመታት ሲጠባበቃት የነበረች አሊሰንም ላለፉት ሰላሳ አንድ ዓመታት እንደ መያዣ አድርጋ የከረመችውን ልጁን ወደሱ እሱ የምታመጣበት ቀን ነው። መስፍን በአይነ ህሊናው ሰላሳ አንድ ዓመታት ወደኋላ ተጉዞ ህይወቱን ማሰብ ጀመረ። እነ ታቤል የመጡባት መርከብ ሱዳን ድንበር እንደደረሰች አሊሰን ይዛቸው የመጣችውን የህክምናና የምርምር እቃዎቹን በኢትዮጵያዊ ደህንነት በኩል በጭነት መኪና ወደ ኢትዮጵያ እንዲገባ አስደረገች። እንደታዘዘችውም ታቤልንና ሁለቱን ኢትዮጵያዊ ደህንነቶች ይዛ በድንበር አድርገው በሁመራ በኩል በሽረ፣ በአክሱም፣ አድዋ አልፈው መስፍንን ለመገናኘትና ከመሬት በታች ወደ ተቋቋመው የምርምር ማዕከል ለመሄድ ጉዞ ጀመሩ። ታቤል አድካሚ የእግር ጉዞ እና የቦታው መልክዓ ምድር እጅጉን ቢከብደውም እናት ሀገሩን ኢትዮጵያን ዳግም በማየቱና የጀመረውን ትልቅ ጥናት በኢትዮጵያ ለመቀጠል በመመለሱ ጥሩ ስሜት ተሰምቶታል። ሊንዳ ያሳደገችው ሀገርህን ኢትዮጵያን አድገህ እንዳትረሳ እያለች ነበር። ታቤል ኢትዮጵያ ከመጣ ሌላው ቢቀር የአማረውን በነጻነት በልቶ በማያውቀው ትውልድ መካከል እንደፈለገው ተመላልሶ የመኖር ዕድል ያገኛል። የምርምር ቦታ የተሰራው ከላሊበላ ውቅር አብያተ ክርስቲያናት አካባቢ ሲሆን ቦታው የተመረጠው ደግሞ ካለው ስነ ምድራዊ ፋይዳ እና አካባቢው የአያሌ ቀደምት ዕጾች መገኛ መሆኑን ተከትሎ ነው። በተጨማሪም የመረጡት ቦታ ያረፈው የአክሱም ሀውልትና የላሊበላ ውቅር አብያተ ክርስቲያናት የካርታ አቀማመጣቸው የሚፈጥረውን የቀጥታ መስመር አቅጣጫ ተከትሎ ነው። ስፍራውን የመረጡት የአሊሰን አዛዦች ነበሩ። አሊሰን ታቤል ወደ ኢትዮጵያ ስታመጣው በእነ ጆን ሚልተን እና ሎረንስ የምርምር ሙከራ ተደርጎበት የነበረውን ሰው ለማግኘት ጓጉቶ ነበር። እድሜውን ሙሉ በዚህ ጥናት ስላሳለፈ በወረቀት ላይ የሚያውቀውን የጥናቱን ውጤት በአካል ማየት እንደሚያስደስተው ያውቃል። ነገር ግን ጥናቱ የተደረገበት ሰው ደግሞ እውነተኛ አባቱ እንደሆነ ስለተነገረው ለማግኘት ጨንቆታል። እስካሁን የኖረው ህይወት የውሸት እንደነበር ተነግሮታል። ሰላሳ ዓመት ያለፈውን ሰው እንዴት ተብሎ ነው ያሳደጉ ሰዎች ወላጅ እናትህና አባት አይደሉም የሚባለው? እንዴት እስነው አይምሮ ይህንን ተቀብሎ አይቶት የማያውቀውን አዲስ ሰው አባቴ ብሎ የሚቀበለው? ታቤል በብዙ ሀሳብና ድካም ተወጥሮ ወደ ደብረ ዳሞ ገዳም አረፋፍደው ደረሱ። አብዛኛውን መንገድ የተጓዙት በግል መኪና ሲሆን ገዳሙ አካባቢ ከደረሱ በኋላ ግን በእግራቸው ነበር ያቀኑት። አሊሰን እና ሁለቱ ደህንነቶች ከዚህ በፊት ደጋግመው ወደ ገዳሙ ስለመጡ አዲስ አልሆነባቸውም። ቀኑ ሰንበት እንደመሆኑ የአካባቢው ነዋሪ አስቀድሶ ወደ ቤቱ እየተመለሰ ነበር። መስፍን ግን ሌሊቱን ሙሉ እንቅልፍ ባይኑ ዘወር ሳይል ከአንድ ዓመታት በፊት የጠፋበትን ልጁን የሚያገኝበት ቀን ስለሆነ ቅዳሴ ሳይሄድ እዚያቹ ጎጆ ውስጥ እየጠበቃቸው ነው። ዛሬ ከምንም በላይ ደግሞ የህይወት ዘመን ጥያቄው መልስ የሚያገኝበት ቀን ነው። በሳተላይት ስልኩ ምልክት የደረሰው መስፍን ለረጅም ሰዓት ከተቀመጠበት መደብ ለመነሳት እግሩ ቢተሳሰርም ራሱን አበረታቶና የገዳማ በምኔት ያበረከቱለትን ካባ አስተካክሎ የሳተላይት ስልኩን እንደ ዘወትሩ በልብሱ ሸጉጦ እና አሊሳን ሊያገኝ ወደ ገዳሙ በፍጥነት አመራ። ያሬድ በአሜሪካ ያገኛቸውን ጥቅልሎች፣ ቀደምት ጽሁፍ ያለባቸውን ድንጋዮች እንዲሁም ሁሌ የማይለየውን የሜሎሪና ክታብ ይዞ ከሀያ ዓመታት በኋላ በደብረ ዳሞ ገዳም ተገኝቷል። በዋናነት ወደ ገዳሙ የመጣው የተሰረቀውን የቀድሞ ጽሁፍ ይዞ ከቀሪዎቹ የሜሎሪና ምስሎች ጋር ሙሉውን ፍቺ ሊያመሳክር ነው ወደ ገዳሙ የመጣው ወንዳ ከዚች ቀደሙ ለብቻው ሳይሆን ለቦታው እንግዳ የሆነችውን ሊንዳን ይዞ ነበር ሊንዳ በሜክሲኮ አድርጋ ሀሰተኛ ፓስፖርት በማሰራት ነበር ኢትዮጵያ የገባችው የኢትዮጵያን መሬት ስትረግጥ ያሬድ ቀድሟት ደርሶ ለጊዜው የምታርፍበትን ሲያመቻች ነበር የከረመው ኢትዮጵያ እንደደረሰችም ራሷን ሰውራ በመጀመሪያ የሄደችው ወደ ወላጆቿ መኖሪያ ነበር። ከረጅም ዓመታት በፊት ያጧትን የስዕለት ልጃቸውን ያገኙት እናትና አባት አብዝተው ፈጣሪያቸውን አመሰገኑ። ያሬድም የሊንዳን ቤተሰቦች በደንብ ያውቅ ስለነበር ከገዳም የተመለሰ አስመስሎ እሷ የደረሰች ሰሞን ቤተሰቦቿን ጠየቀ። ሊንዳ ከቤተሰቦቿ ዘንድም ጥቂት ቀናት ቆይታ ለሀገሬ ላበቃኝ ፈጣሪ ስዕለት ላስገባ በማለት በቀጥታ ከያሬድ ጋር ወደ ደብረ ዳሞ ገዳም አቀናች። ቤተሰቦቿን ዳግም በዓይኗ በመመልከቷ ልቧ በደስታ ቢሞላም ልጇን ታቤልን ማጣቷና ለዓመታት የደከመበት የምርምር ስራው ከግብ ደርሶ ኢትዮጵያን ሲያኮራ ለማየቷ ግን ለእሷ ትልቅ የልብ ስብራት ነበር። ያሬድን ለመደገፍና አብረው ለመስራት የወሰነችውም በቀራት ዕድሜ የልጇን ስራ ለማስቀጠል እና ሀገሯን ለማገልገል ካላት ፍላጎት ነው። ያሬድ ሊንዳን ይዞ የሁሉንም ምስጢር ፍቺ ወደሚያገኝበት ደብረዳሞ ገዳም እንደደረሰ በተስፋ ተሞልቶ፣ አዴ ቅድስት ኢትዮጵያ እልል በይ የምንልበት ጊዜ ቅርብ ነው። ኢትዮጵያ የምድር ሞተር ናት። ደግሞም ኢትዮጵያ ሸዋ ላይ የተመሰረተች ሀገር ስላልሆነች አትፈርስም። በብዙ ማዕበሎች ብትናወጥም መሰረቷ አለት ነው እና አትወድቅም። ለዘመናት በጀግኖች ልጆቿ ታፍራ ትኖራለች። በየዘመኑ የሚመጡ እውነትና ፍትህን የካዱ ፖለቲከኞች ድምዳሜያቸው ጥፋት፣ ሽንፈትና እፍረት ይሆናል። ኢትዮጵያ ግን ከፍ እያለች ትሄዳለች። አላት በሰማቻቸው የተስፋ ቃላት የሊንዳ ልብ ሞቀ። እንደደረሱ የገዳሙን አበምኔት ሰላም ልበላቸው ብሎ ማፈላለቅ ጀመረ። ሴቶች ወደ ገዳሙ በገመድ ወጥተው እንዲገቡ ስለማይፈቀድ ሊንዳን ከታች እንድትጠብቀው ነግሮ ቦርሳውን ይዞ ወደ ላይ ወጣ። ያሬድ ወደ ገዳሙ ውስጠኛው ክፍል ሲገባ የገዳማ በምኔት አባ ላይ ከማርያም ተማሪዎቹን ሰብስበው ሲመክሩ አገኛቸው። ልጆቼ በምድር የተሰወረ የሰው ልጅ ትልቁ ጥበብ የህይወቱ ዓላማ ነው። የተሰወረ ጥበብ የተባለ የሰው ልጅ በህይወት ዘመኑ ሁሉ የሚጠይቀው ግን እስካሁን ያልተመለሰለት በመሆኑ ነው። ጥያቄው እስካሁን አለ፣ መልሱ ግን ተሰውሯል። የተፈጠርንበት ዓላማ በላያችን ሆኖ ሳለ እንዳናውቀውና እንዳናገኘው ደግሞ ይሰወርብናል። እዚህ ምድር ላይ ለምን እንደተፈጠረ እንደሚያውቅና የመኖር ዓላማውን እንደተረዳ ሰው ጠቢብ የሆነ የለም። ምክንያቱም በምድር ከስጋ ሞት በላይ የሚያስፈራ ነገር ካለ የተፈጠሩለትን ዓላማ ሳያሳኩ መሞት ነው። ጠቢብ ሞትን የሚሸሽ ሳይሆን ሞትን ታግሎ የሚያሸንፍ ህይወትን ፈልጎ ሞት ሰፈር የማይገኝ ነው። ዓላማ ማለት አንድ ነገር የመፈጠሩ የመሰራቱ፣ የመደረጉ ዋና ምክንያት ነው። የህይወት አላማችን ደግሞ ፈጣሪ እኛን ከሌላው ለይቶ የፈጠረበት ምክንያት ነው። እንደ እውነቱ ከሆነ በብዙ ኢትዮጵያውያን መቃብር ላይ መጻፍ የነበረበት ሳያልፍለት ሞተ፣ ሳያልፍላት ሞተች ተብሎ ነው። ምክንያቱም አብዛኞቻችን የምንኖረው በአላማና ለዓላማ ሳይሆን እንዲያልፍልን ብቻ ነው። ነገር ግን ስማችን ከመቃብር በላይ እንዲሆን ዓላማችንን ኖረን ታሪክ እንዲያስታውሰን ማድረግ ይጠበቅብናል። በምድር ላይ ከሰው እንጂ ከህሊናችን አናመልጥም። ስለዚህ ሁልጊዜ ሰው ምን አለኝን ሳይሆን ፈጣሪ ምን አለኝን ፈርታችሁ ህይወታችሁ ምሩ። ለህሊናው የሚያደርሰው ለሌሎችም መትረፍ አያቅተውም። ያሬድ በምክራቸው ተወስዶ ሊንዳን ከታች ትቶ መምጣቱን ዘንግቶ ሲያዳምጣቸው ከቆየ በኋላ ቶሎ ስላልጨረሱ እንዳያቋርጣቸው በማሰብ አስተምረው ሲጨርሱ ሊያገኛቸው ወስኖ ወደታች ወረደ። ሊንዳን ትቷት ከሄደበት ስፍራ ሊያገኛት አልቻለም። እየተሯሯጠ ገዳሙ አካባቢ ፈልጎ ስላጣትም ሰፈሩ ልትጎበኝ ሆን ሲል አስቦ ገዳሙ ዙሪያ ወዳሉት ድንጋይ ካብ ቤቶች አመራ። በአካባቢው ሊያገኛት አልቻለም። ሰዎች ተሰብስበው እሱ ወዳለበት ሲመጡ ተመልክቶ ወደ እነሱ መጓዝ ጀመረ። አንድ ካባ የለበሱ አባት እና ዘመናዊ የሚመስል ልብስ የለበሰ ወጣት ተመለከተ። ከእነሱ ጋር ደግሞ ሁለት የአካባቢው ነዋሪዎች የሚመስሉ ቁምጣ የታጠቁ ሰዎች ይታያሉ። እነሱን ለመጠየቅ በማሰብ ወደ አጠገባቸው ሲደርስ ካባ የለበሰውን ሰው አይቶ በድንጋጤ መስፍን አለው። ከዓመታት በፊት አብረው ብዙ ሕይወት ገዳሙ ውስጥ ያሳለፉ ሲሆን መስፍን ግን ምንም እርጅና ይታይበትም ነበር። ከመስፍን ጋር እያወራ አጠገቡ ያለው ወጣት ልጅ ወደ ያሬድ ዘወር ሲል አይቶት ይባሱኑ ደነገጠ። በአዲስ ዓመት በኒውዮርክ መንትያ ሕንፃዎች ላይ ከመሸሻ ጋር በቢሮ አግኝቶት ሲሞት የተመለከተ የተቋሙ ኃላፊና የሊንዳ ልጅ ነበር። ባየው ነገር ደንግጦ አፉ ተሳሰረ። ወደፊት ሲመለከት ደግሞ አባቱን አባ ወልደ ስላሴን ምርኩዝ ይዛው ወደ እሱ ሲመጡ አያቸው። ቴሎስ በደራሲ ናሁሰናይ ጸዳሉ በዚህ ተጠናቀቀ።